ለምን ጠየቀኝ? ክፉ ሴት ናት፣ አትጂ ብዬሽ ነበር። ቆይ ግን አክስቴን ታውቃታለ እንዴ? ማለት እንደዚህ ከኔ በላይ ስለ ክፋቱ እርግጠኛ ሆነ መናገር የቻልከው የት ብታውቃት ነው? እኔ ከየት እነሳሉ? ዛሬ ከአክስቴ ጋር ስትዋወቃላችሁ ወይ? እያልኩን ያለሁት አንቺ ነሽ፣ በተደጋጋሚ ክፉ ሴት ናት፣ ክፉ ሴት ና ስቴ የነበርሹ። እኔ ትምህርት መማር ብቻ ነው የምፈልገው ሰላምዬ። እኔ ወንድ ቀርበ ህይወት የማበላሽት አልፈልግ ሰላምዬ። ሌላውን ነገር ተይው። ቢያንስ አንቺ ላይ ከደረሰው ነገር መማር የለብኝም እንዴ እኔ ምን ነው ሰላምዬ? ይኸውልሽ፣ ሃና እዝራ እናንተ ነው ማለት የሁለት ዓለም ሰዎች ናቸው። ስለዚህ አንቺ ከእኔ ሕይወት ብዙ ነገር ልትማሪያች። እንዴት? አንደኛ ነገር አንተ ነው ማለት የወጣለች ነው። እዝራ ማለት ደግሞ የናጠጠ የሀብታም ልጅ ነው። ጓደኛሽ ትንሽ ነካ ያደርገዋል። በል እኔ ሰው እቀው ጥሩ ሰው ነበር። ቦርሳ ው ቦታውናኒገ ኩ እንያል ምንድን ነው? እሺ፣ አሁን እንዴት ነው ልናገኘው ምንችለው? ነገ እመጣለሁ ብሏል። በቃ ያለን አማራጭ መጠበቅ ነው። መቼም ሰብረን አንገባ። ይድትምን ይወት እራሷ ደውላ እንገናኝ ብላኝ አገኘኋት። እና ምን አለችሽ? ምን ትለኛለች ማለት ለምንድን ነው እንገናኝ አለችሽ? ልታሾፍብኝ ነዋ፣ ልታሾፍብኝ ማለት እኔን እዛ ቤት አስገብተሽ አጨብጭበሽ ቀረሽ ብላ ልትመጻደ። እባክሽ ወርቁን ለሜላት እንመልስላት ስላት አታገኙትም አለች። እሺ ከዛስ? ብለምናት ብለምናት እምቢ አለችኝ። ከዛ ምን ብታደርግ ጥሩ ነው? ምን አደረገች? አይደለም ወርቁን ልመልስ እንዳገኘሽኝ እንኳን ለማንኛውም ዛሬ ተምቹ ያስደሰተው ብቻ በላይክ ያሳየኝ። ወይዘሮ ባዩሽ አሁንም ተረተረቷን ለወይዘሮ ሜላት ማውራቷን ጀምራለች እርግብ ባላደረገችውና የእርግብን ማጣቆሯን እንደቀጠለች ትገኛለች። አና ከአባቷ ቤት በማደሯ ወይዘሮ ሜላት ቅር ብሏታል። አናም ልቧዛ ስለሆነ አባባ ኖላዊ እንደተቀየሟት ተናገሩ። ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል የተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት፣ አብራችሁኝ ቆዩ በዛሬው ቪዲዮ እርግብን እንግዲህ ወይዘሮ ሜላት ሽቁ ደቅና ወርቁን ካላመጣ መጣሽ እያለች ስታስጨንቃት ነበር። በዛን ሰዓት ታዲያ ድንገት ከኋላዋ እየተከታተላት የነበረው ተምቹ ሊያድናት ችሏል። በአሁኑ እርግብን አትገላት ነበረ ግን ከኋላዋ ተምቹ በመምጣቱና ወይዘሮ ባዩሽን በድንጋይ በመምታት እንድትወድቅ አድግዟታል። ከዛ በኋላ ግን ተያይዘው ነበር ከዛ ቦታ የጠፉት። ወይዘሮ ባዩሽ ግን የሞተች መስሎት ነበር። ተምቹ እቺ ሴትዮ እየሞተች ነው እንዴ ብሎም ጠይቆ ነበር። የራሷ ጉዳይ እኔ እናንተ ቶሎ ከዚህ መጥፋት አለበት ብለው ራሳቸውን ለማዳን ወይም ደግሞ ራሳቸውን እንዳታያቸው በማድረግ ተደብቀዋለ። ወይዘሮ ባዩሽ ማን እንደመታት ስለማታውቅ አሁን ላይ እርግብ ናት የመታችኝ የሚለው ጥርጣሬ እውነቷን ባይሆንም ለወይዘሮ ሜላት የነገረቻን ነገር ግን አንዱም ትክክል እንዳልሆነ ግልጽ ነው። ሜላት አሁንም ወይዘሮ ባዩሽን እያመነቻት ነው ወይዘሮ ባዩሽ የምትነግራት እያንዳንዱ ነገር ለእሷ እውነት ነው ምክንያቱም በፊት እንኳ አላምንሽም ይሄን ሁሉ ድርጊት ካደረግሽ በኋላ እንዳምንሽ ፈልገሽ አለው ይህ ብላ ስትጠይቃት ወይዘሮ ባዩሽን ሰበብ ስላገኘች እና አጋጣሚውን ተጠቅማ ይህ ካላመንሽኝ ራሴን እዩ ብላስ ቁስሏን አሳይታታለች ታዲያ ወይዘሮ ሜላትም አሁን እንዳመነቻት ግልጽ ነው እርግጥም እርግብ እንዳልመጣቻት ግልጽ ቢሆንም እንኳን እርግብን አሁንም ወይዘሮ ሜላት ጋር እያጣቆረች ነው። ወይዘሮ ባዩሽ ወርቁን ለራሷ ለማድረግ እንጂ ለወይዘሮ ሜላት ለመመለስ አይደለም። ስለዚህ ወይዘሮ ሜላት ምን እያሰበች ነው? እርግብን እንድትያዝ ወይዘሮ ባዩሽን ማስያዝ አለባት። ወይዘሮ ሜላት ግን ወይዘሮ ባዩሺን በፍጹም ፖሊስ እንዲይዛትም ሆነ አጋልጣ ለሰው መናገር አትፈልግም። ይህ የሆነው ደግሞ የባለፈውን ጊዜ ጥሩ ውለታ የዋለችላትን ወይም ደግሞ በችግሯ ጊዜ ከጎኗ የሆነችውን ባዩሺን ዛሬ ላይ እኔ ስላገኘሁና በትንሽ ስህተት እሷ ሰይጣናዊ ስራ ስለሰራች ማጋለጥ አልፈልግም የሚል መልስ ነበር በተደጋጋሚ የምትመልሰው። መስፍን ይህን ነገር ቢያውቅ ወይዘሮ ባዩሽን አሳልፎ እንደሚሰጣትና ወይም ደግሞ ልግደልሽ ማለቱ እንደማይቀር ግልጽ ነው። ታዲያ የእርግብና የዘሪሁን ፍቅር አሁን እየጨመረ መጥቷል። ዘሪሁን ወይም ደግሞ ተምቹ አሁን ላይ ከባድ ፍቅር ውስጥ ስላለ ስለ እርግብ ብዙ ጊዜ ይጨነቃል። እርግብ ንጹሕ እና በጣም ምስኪን ልጅ ናት። እኔ ግን ዋሽቼ እንደቀረብኳት ስታውቅ ምን ትለኝ ይሆን የሚለው ነገር በተደጋጋሚ ቢያስጨንቀውም አንድ ቀን ግን እውነቱን እንደሚነግራት ያስባል። በተደጋጋሚ አስቦት ሊነግራት ፈልጎ ነበር፣ ግን አጋጣሚዎችን ተጠቅማ ወይም ደግሞ ትልቀኛለች ወይም ደግሞ ትጠላኛለች፣ እኔ ክፉ ሰው ነኝ ብሎ ራሱን ከመውቀስ ውጪ ሊነግራት ፍላጎቱ አልነበረውም። ታዲያ አብረው አድረው ድንገት ጓደኛዋ ከስራ ቦታ ስትመለስ ሁለቱም አንድ ላይ ነበሩ። ዘሪሁን ተነስ እያለ ላይ ስቀሰቅሰው የምን ዘሪሁን ነው የማን ነው ዘሪሁን ብሎ ትንሽ ተወዛግቦ ነበር። በዛን ሰዓት ታዲያ ይሄ ልጅ ያማዋል እንዴ? ምን ሆነ ነው ከእንቅልፍ አልነቃህም የሚል ነገር ነበር። ግን እሱ ዘሙ ስላልሆነ ብዙ ጊዜ ዘሪሁን ብላ ስጠራው ይወዛገባል። ምክንያቱም ያ ትክክለኛ ስሙ ስላልሆነ ዋሽቶ ስለሆነ የቀረባት? እርግብብ ዘሪሁንን በጣም ጥሩ ሰው እንደሆነ እና በጣም ምስኪን ሰው እንዲሁም ታማኝ ሰው እንደሆነ ነው የምታውቀው። በተለይ ደግሞ ከወይዘሮ ባዩሽ ተሽጉጥ ስለ አዳናት በጣም ጥሩ ሰው አርጋ ነው የምታስበው። በእርግጥ ተምቹ ጥሩ ሰው ነው፣ ክፉ ሰው አይደለም። የተላከበትን መልእክት ይዞ ከበሄደ እሷን በሚከታተልበት ሰዓት ፍቅር ያዘውና የእውነተኛ ፍቅር ከእሷ ጋር ማሳለፍ ፈለገ። እውነታዊ ይሄ ነው። ግን ደግሞ የሀናን መስቀልና ፎቶ ለማስመለስ እንደሚከታተላት እና በዛን አጋጣሚ እንደሆነ ያወቃት ሲነግራት እርግብ ምን ታስብ ይሆን? የሚፈጠረውን አብረንም እናየው ይሆናል። ታዲያ በተደጋጋሚ ራሱን ቢወቅስም፣ እርግብም ደግሞ ያለችበት ችግር ከባድ ቢሆንም ልጆቹ መራራቅን አልመረጡም። በሆኑ ምክንያቱም እርግብ ያን ወርቅ ሽጣ የሆነ ነገር እንደምታደርግ ብታስብም፣ በስተመጨረሻ ግን ወርቁን ሱቅ አስቀምጦት ስለነበረ እሷን ሲከተላት የነበረው የሱቁ ባለቤት ወይም ደግሞ ሱቁ ተዘግቷል። ለሱቁ ባለቤት ሲደወልለት ማታ ትመጣለህ ብዬ ስጠብቅ ነበረ በድንገት ለቅሶ ስላጋጠመኝ ወደ አገር ቤት ሄጃለሁ ነበር ያለው። እርግብ ይሄ ነገር በጣም አስደንግጧታል። ምክንያቱም እዛ ቦርሳ ውስጥ ያለው ብዙ ወርቅ ነው እና የብዙ ገንዘብ ነው። ስለዚህ ያንን ወርቅ ተማምና ነው አሁን ላይ ወደ ውጭም ወደ ውስጥም ማሰብ የምችለው። ያ ወርቅ ከሌለ ደግሞ እርግብ ምንም ስለሌላት ወደ ውጭ የመሄድ ድሉም ሆነ ምንም ማድረግ እንደማችል ግልጽ ነው። ያንን ወርቅ ተማምናበት ነበር። ለዘሪው ምንም ነገር ልትነግረው አልፈለገችም። ዘሪውን ያ ቦርሳ ለእኔ ወሳኝና ወሳኝ ነገር ነው። እንዴትም ብለን ይህን ቦርሳ ማገኘት አለብን። እንዴት ሊሸውደን ቻለ? ሰውየው እየሸወደን ነው እንጂ እንዴት ነው ሱቁን ዘግቶ የሚሄደው የሚለው ጥርጣሬ ቢያድርባትም ግን ከመጠበቅ ውጪ ምንም አማራጭ አልነበራትም። ሰምቼውም እንግዲህ ተረጋግተሽ ጠብቂ እርግብ፣ አንድ ተራ ቦርሳ እንደዚህ አስቀምጦ ሰውየው ስለጠፋ ምንድን ነው የሚያስጨንቅሽ? ምንም የሚያስጨንቅ ነገር የለም። ስለዚህ ምን ለምንድን ነው የማትረጋጊው? ወይ ደግሞ ፖርሳ ውስጥ ያለው ነገር ምንድን ነው ብሎ ቢጠይቃትም፣ እሷ ግን መናገር አልፈለገችም። ምክንያቱም እሱ ካወቀ ወይም ደግሞ ፖርሳ ውስጥ ምን እንደሆነ ካወቀ ሌላ ችግር፣ ሌላ ጥያቄ ይፈጥርብኛል ብላ ስላሰበች ከመጠበቅ ውጭ ሌላ ምንም አማራጭ የላትም። እናም በሁለተኛውም ቀን ሲመጡ ያ ሱቅ እንዳልተከፈተ እና ሰውየው ስልኩንም እንደማያነሳ ነገራት ታዲያ እርግ ባሆኑም ጭንቀቷ ጨምሯል እንዴት ሊሆን ይችላል እንዴት እየሸወደን ነው ማለት ነው የሰውዬ ብላ ብጠይቀውም ስትዘሪሁን ግን ወይም ደግሞ ተምቹ አይ አንቺ ልጅ ተረጋጊ ምንድን ነው የሚሸወደን እንዴት ነው ቦርሳን ይዞ የሚሄደው ለምንድን ነው አንቺ ማትረጋጊው ብሎ ከመቆጣት ውጭ ምንም አማራጭ የለውም በእርግጥ ቦርሳ ውስጥ ያለውን ነገር ዘሪሁን ራሱ ቢያውቅ መጠራጠር ይኖርበት ነበር ስለዚህ አሁን ከመጠበቅ ውጭ ሌላ አማራጭ የለባቸውም ታዲያ አሁን በስተ መጨረሻ እንግዲህ ዘሪሁንና እርግብ በሁለተኛ ጊዜ አብረው አድረዋል። ያሳለፉትን ፍቅር እያስታወሰ ነበር። ከዚህ በኋላ ለእርግብ ምንም መደበቅ አልፈልግም ብሏል። ጓደኛዋ በሌላ በኩል ወርቅ አለ ብላ ነግራት ስለነበረ ቤት ውስጥ እሷ ስለሌለች እየፈለገች ነበር። እርግብ እሰራልሽ አለው። ምን እያደረግሽ እንደሆነ አልገባም። እርግቡን የእርግብን ያስቀመጠችበትን ወርቅ እየፈለገች ነበር፣ ግን ልታገኘው አልቻለችም። ታዲያ እርግብ አሁን ወጥመድ ውስጥ ናት። በሌላ በኩል ባዩሽ እንደዚህ መንቀሳቀሶች ከቻለች እና ባዩሽ የራሷን ሰው ከመደበችላት ለእርግብ ተከታትለው እዛ ቤት እንደሚይዟት ግልጽ ነው። ምክንያቱም ባዩሽ እጇ ረጅም ነው። በሌላ በኩል ወይዘሮ ሜላትን ለማረጋጋት እና እንደውም ትኩረት ለመውሰድ እዛ ቤት መመላለሷን አላቆመችም እና አሁንም ወይዘሮ ሜላት እንድታምናት እያደረገች ነው። ወርቁን ካገኘች በኋላ ግን ባዩሽ ሁሉንም እንደምታስወግዳቸው ግልጽ ነው። በተለይ እርግብን አትለቃትም። ስለዚህ እርግብ መጠንቀቅ አለባት። ወርቁ ግን ከሁለቱም ሳይሆን፣ ከእርግብም ወይም ደግሞ ከባዩሽ ሳይሆን ሌላ ሰው የወሰደው ይመስላል። ያስቀመጠበት ቦታ ሊያገኘው ስላልቻለ፣ ተምቹ ሰውየው ዘግቶ ስለሄደ ምናልባት ያንን ቦርሳ ከፍቶ አይቶት ከሆነው ወርቅ መሆኑን ካረጋገጠ በኋላ ሊጠፋ ስለሚችል በሌላ በኩል እንግዲህ መስልን አሁንም ቢሆን ሜላትን ማን እንደመታት እና እንዴት እንደተፈጠረ በድጋሚ የጠየቋት ነበር። ግን ሜላት አሁንም እንድትነግረው ፈቃደኛ አይደለችም። ሌላው የሀናና የእዝራ ነው። ሀና እዝራን በጣም ነበር ያቀረበችው። የቀረበችው ግን ስላስጠናትና እንዴት ፈተናውን ማለፍ እንዳለባት መፍትሔውን ስላመጣላት ነበር እና ሰላም እና ጽዮን ያፈቅርሻል ብለው ስላወዛገቧት እና እሱም እሷም እንደዚ አይነት ቅርብርብነት ስለማትፈልግ እዝራ ላይ ተቀየራበት ነበር። እዝራም እየተከተለ ለምንድን ነው ፊት የምትነሽኝ ይላት ነበር። እሷ ግን ልትቀርበውም ሆነ ልታናግረው ፍላጎት አልነበራትም። በሌላ በኩል ሰላም ለምንድን ነው እዝራም ፊት የምትነሺው ምን አደረገሽ? በዛ ላይ ደግሞ ወዶሽ አልመሰለኝ ብላ ነግራት ነበር። እኔ ፊት አልነሳሁትም። ትምህርቴ ላይ ብቻ ነው ትኩረት ማድረግ የምፈልገው። ስለዚህ ሰላምዬ በክሽን ከዚህ ጉዳይ እንደዚህ ያናውራ ብላት ነበር። ለምን ለምን ብላት ስጠይቃት አንቺን እኮ ምሳሌ ማድረግ ይቻላል፣ ከዚህ በፊት ህይወትሽ እንድስቅልቅል ያደረገው ወንድ ልጅ ነው። ስለዚህ የአንቺ ህይወትን እኔ ላይ እንዲደገም ትፈልጊ ያለሽ እንዴ ብላ ነበር ሀና ለሰላም ጥያቄ፣ ያቀረበችላት ሰላም ግን መልሷ ከባድ ነበር። እኔ ያ ሰውዬ ምንን እንደወደድኩትና ምንን እንዳፈቀርኩት አላውቅም፣ ግን ራሴ ላይ ነኝ፣ ራሴ ችግር ያመጣሁት። እዝራ ደግሞ ሌላ ሰው ነው፣ ያ ህከካም ነው፣ ከዛ ደግሞ ሴቶች አተራማሽ ነው። ለህይወቴ አግባብ እንዳልሆነ እያወቅኩኝ ራሴ ነኝ በራሴ ህይወቴን ያበላሸሁት ብላ ነበር የመለሰችላት። ታዲያ ምን ልዩነት አለው? ወንድ ወንድ ነው ብላ ነበር ሀና። ግን ሰላም አይ፣ እንደዛ አይደለም በፍጹም እዝራ ስርዓት ያለው ልጅ እና በትምህርት ቤት ውስጥ በጣም ተወዳጅ ልጅ ነው። ከማንም ሰው ጋር አታይውም። ስለዚህ እሱ ልዩ ሰው ነው። በዛ ላይ የነጠጠ ሀብታም ልጅ ነው እና እዝራን በዛ አይን እንድታየው አልፈልግም። አንተ ነህና እዝራ ሰማይና ማደር ያህል ይራራቃሉ። እባክሽን ሀና እዝራን ፊት እንዴት ነሽው? አልፈልግም በተለይ ደግሞ በእኔ ፊት በተደጋጋሚ ሊያናግርሽ ሲሞክር ፊትሽ ላይ የተነ የሚነበበው ንዴትና ብስጭት ይታየኛል። ስለዚህ ለምንድን ነው እንደዚህ ማድረግ ያስፈለገች ብላ በተደጋጋሚ ጠይቃት ነበር። አና ግን መልሷ አንድና አንድ ነበር። አሁንም ቢሆን ከእዝራ ጋር ያላትን ግንኙነት በፍጹም አልወደደችውም። ግን በስተመጨረሻ መጨረሻ እዝራ ያሸነፋት ይመስላል በተደጋጋሚ ሰላም ይህን ነገር ብላ ትንቢት ስላለቻት ተኮራርፈው ነበር ግን በማግስቱ ወደ ትምህርት ቤት ሲሄዱ በድጋሚ ያውረታበት ነበር እባክሽን ሀና ከእዝራ ጋር ያለሽን ግንኙነት ባታቋረጭ ደስ ይለኛል በዛ ላይ እዝራ በጣም ሚስኪንና በጣም የሚያሳዝን ልጅ ነው ስለዚህ ፊት አትንሽው ብላ ነግራት ነበር እሷም በዚህ ሁኔታ ላይ ሁኜ እኔ ማንንም ሰው መቅረብ አልፈልግም፣ በተለይ ደግሞ በፍቅር። ስለዚህ እባክሽን ሰላም እንደዚህ አትበይኝ። እኔ እዝራን በወንድምነት ወደዋለሁ። በዛ ላይ ደግሞ ምን ስለበደለኝና ምን ስላደረገኝ ፊት እነሰዋለሁ ብላ ነበር። ግን አሁንም ቢሆን እሷ ፊት ልሰጠው አልፈለገችም። ሌላው ወይዘሮ ሜላት ናት። ወይዘሮ ሜላት እንግዲህ ጠዋት ላይ ሀና እንደ ድሮ ተነስታ ወደ ኩሽና መግባቷ አልቀረም። ፈዳ በሰዓቱ ለምንድን ነው አንቺ ኩሽን ገቢው አሁንም የመስራት ሱስ አለብሽ ወይ ብላ ስጠይቃት፣ አይ ድንበላ ስለሌለች ነው ዛሬ አምስት ስለሆነ እሷ ወደ ቤተ ሄዳለች። ስለዚህ እኔ ቁርስ ልስራኮ ማየ ብላት ነበር። ወይዘሮ ሜላትም ታዳኮን የሰራ ነበረ አንቺ መግባት አይጠበቅሽብሽም ብላ ነግራት ነበር። በፍጹም እኔ ሰራለሁ ብለዋል። እናም ስለ ወይዘሮ ባዩሽን ማውራታቸው አልቀረም ሜላት በተደጋጋሚ የባዩሽን ጉዳይ አንስታ አውርዳ ነው የተወቻት። ግን ሀና ባዩሽ ክፉ ሰው እንደሆነች እሷንም ብዙ እንዳሰቃየቻት በዛ ላይ ደግሞ በእሷ ምክንያት ሰው እንደሞተ ስነግርሽ አሳልፈች ለፖሊስ ያልሰጠሻት ለምንድን ነው ብላ ጥያቄ አቅርባላት ነበር። ግን ወይዘሮ ሜላት ትናንትን ስለማስብ ነው ዛሬ ላይ ባዩሽን ለፖሊስም አልሰጣት። እቺ ሴትዮ በጣም ክፉ ልትሆን ትችላለች። ግን ትናንት በችግር ጊዜ እኔ ወድቄ እሷ ከፍታ ላይ ባለች ሰዓት ረድታኛለች በዛ ላይ ደግሞ በጣም ከባድ ጊዜ በማሳለፍ ጊዜ ከጎኔ ነበረች። ስለዚህ ዛሬ ላይ ባጠፋችው ጥፋት ብናደድም ብበሳጭም አሳልፌ ለፖሊስ ልሰጣት አልችልም ብላ ነበር። አናም እጅ ሴትዮ አሁንም ቢሆን አተውሽም፣ እማዬ ለሕይወትሽ ያሰጋሻል መጠንቀቅ አለብሽ እያለቻት ነበር። ግን ወይዘሮ ሜላት ነገሩን ከምንም አልቆጠረችውም። ምክንያቱም ነገሩን እንዴት እንዳላሰበችው አይታወቅም። ሜላት አሁንም ቢሆን ባዩሽን እያመነቻት ነው። ባዩሽ ደግሞ እዛ ቤት የምትመላለሰው ትኩረት ለመሳብ ና ከዛ ቤት መጥራት የማትፈልገው እያንዳንዱ እርምጃቸውን ወይም ደግሞ እያንዳንዱ ሁኔታቸውን ለማወቅ ይመስላል እንጂ ሜላትን ወዳት ሳይሆን እንዳትከታተላት ና ከእሷ ርቃ ርቃ እንዳትሄድ በቅርብ ርቀት መከታተል ስላለባት ነው። ስለዚህ አሁን ላይ ወርቁን እንደምትመልስላት አድርጋ የምታወራውም ውሸቷን ነው። ሲጀመር ወርቁን እሷ አታገኘውም። ሲቀጥል አውቃ ነው መልስልሻለ ያለች እንጂ ወርቁን እንኳን ብታገኘው ለራሷ ጥቅም እንደምታዋሉ ግልጽ ነው። የባዩ ሴራ አሁንም ቀጥሏል። የወይዘሮ ሜላት ደግሞ አሁንም እሷን እያመነችና እሷ ጋር ያላትን እምነት እንዴት መተው እንዳለባት አይታወቅም። ሀና ግን ይህን ነገር ልታምንበት አሁንም ልንም ልታደርግ አልቻለችም። እባክሽን ምንም አየህ ጅን ሴትዮ አትመኛት ብላ ብትነግራት እሷ ልትሰማት ባለመቻሏ ምንም ማድረግ አልቻለችም። ስለዚህ እንግዲህ የሚፈጠረውን ደግሞ ሌላውን አብረን የምናይ ይሆናል። ቪዲዮ ለዛሬ በዚህ ነው ያለቀው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ።